ቀጥለናል ተመልካቾች፣ አሁን ደግሞ አሁናዊ የአዲስ አበባ የትራፊክ እንቅስቃሴ የምንቃኝበት ሰዓት ነው የሚሆነው። ጉግል ማፑ በዚህ መልኩ ተዘጋጅቷል። ከዛ ውጭ እንግዲህ ባልደረባችን ቤቴሌም አየነው ደግሞ እንግዲህ ያለችበት ጀሞ ሚካኤል አካባቢ ያለውን እንደ ደግሞ የትራፊክ እንቅስቃሴ ወደ በኋላ ላይ እንግዲህ የምትመለከቱ ነው የሚሆነው። የትራፊክ ባለሙያንም ጋብዛ የምትጠብቀን ነው የሚሆነው። እንግዲህ በጉግል ማፓችን ላይ ያለውን የአዲስ አበባን የትራፊክ እንቅስቃሴ ስንመለከት በአሁኑ ሰዓት እንግዲህ አዲስ አበባ አሁን በምትመለከቱት መልኩ እንግዲህ እንዲህ ነው የምትታየው። አብዛኛዎቹ ቦታዎች ማለት በሚቻልበት ሁኔታ ቀይ የበራባቸው ወይም ደግሞ የትራፊክ መጨናነቅ ያለበት መሆኑን እየተመለከትን እንገኛለን። አይሲቲ ፓርክ አካባቢ ስንመለከት ወደ እንግዲህ ወደ ቱሉ ዲምቱ መሄጃ ማለት ነው እንዲ ክፍት ሆኖ እየተመለከትን እንገኛለን። ጎሮ አካባቢ ያለውም የትራፊክ ፍሰት ጥሩ የሚባል ወይም ደግሞ ክፍት መስመር እየተመለከትን እንገኛለን፣ እዚህ መጋጠሚያ አካባቢ ካልሆነ ማለት ነው። የረር አካባቢ ያለውም እንዲሁ መልካም የሚባል የትራፊክ እንቅስቃሴ ነው። ገርጂ ላይም እየተመለከትን ያለ ነው ጥሩ የሚባል ነው፣ እዚህ ሰላም ሰፈር አካባቢ ካልሆነ ማለት ነው። ጉርድ ሾላ አካባቢም እያየን ያለ ነው። እንግዲህ ብዙ ቦታዎች ላይ ክፍት ቢሆንም ቀይ የበራባቸው እንዲሁ የተዘጋጉ መንገዶችን እየተመለከትን እንገኛለን። ላምበረትም አካባቢ ያለውን እንዲሁ ተመሳሳይ ነው። ሾላ ገበያም ያለው የትራፊክ እንቅስቃሴ ጥሩ የሚባል ነው። ወደ መገናኛ መሄጃ የእንግሊዝ ኤምባሲ አካባቢም ቀበና አካባቢ ማለት ነው እንዲሁ ጥሩ የትራፊክ እንቅስቃሴ እየተመለከትን እንገኛለን። ከዛ ውጪ እንግዲህ ቦሌ ቡልቡላ አካባቢም ያለው የትራፊክ እንቅስቃሴ መልካም የሚባል ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ታሪክ አዲስ ሰፈርም እንዲሁ በምትመለከቱት መልኩ ክፍት ሆኖ እየተመለከትን እንገኛለን። ጎፋ ላይ ትንሽ የትራፊክ መጨናነቅ እየተመለከትን ነው። መስቀል አደባባይ እንግዲህ በተለመደው መልኩ እንግዲህ እንደዚህ የትንሽ የመጨናነቅ ነገር ይስተዋልበታል። ከዛ ውጭ ወደ አበበ ቢቂላ ስታዲየም ያለው የትራፊክ እንቅስቃሴ ጥሩ የሚባል ነው ማለት ነው። ከዛ ውጭ እንግዲህ ወደ አየር ጤና ኪዳነ ምሕረት አካባቢም ያለው አለርታ አካባቢም ያለው ከሞላ ጎደል መልካም የሚባል የትራፊክ እንቅስቃሴ ነው። በአብዛኛው እንግዲህ አዲስ አበባ በአሁኑ ሰዓት ያለው የትራፊክ እንቅስቃሴ ጥሩ የሚባል መሆኑን ነው እየተመለከትን ያለ ነው። ሳሪስ አዲስ ሰፈር ላይ ትንሽ የመጨናነቅ ነገር እዚህ እየተመለከትን እንገኛለን። ሀና ፉሪ አካባቢም ያለው የትራፊክ እንቅስቃሴ መልካም ወይም ደግሞ ክፍት ሆኖ እየተመለከትን እንገኛለን። ዛሬ እንግዲህ ለማየት የወደድ ነው ይሄ ወደ ጀሞ ሚካኤል አካባቢ ያለውን የመጋጠሚያ ላይ ወይም ደግሞ በአራት መስመር የሚተላለፈውን ወይም የመብራት የትራፊክ እንቅስቃሴ ነው የምናየው። በዚህ በኩል ወደ ላይ ወደ ቆሬ የሚወስዶ መስመር ነው። ከዛ ውጪ በዚህ በኩል ደግሞ በቆሼ አድርጎ ወደ አየር ጤና የሚወስዶ ነው። በዚህ በኩል ደግሞ ወደ ጀሞ የሚወስዶ መንገድ ነው። በዚህ ወደ ጀርመን ይወስዳል። አሁን ያለው የትራፊክ እንቅስቃሴ እንግዲህ ጀሞ ሚካኤል አካባቢ ላይ እንደምትመለከ መልካም የሚባል ጥቂት፣ ወደ ቆሬ መሄጃ ላይ እዚች አካባቢ ላይ ቢጫ ትስተዋላለች። በመጠኑ የትራፊክ መጨናነቅ በትንሹ ማለት ነው። እዚህ አካባቢ ወደ ጀርመን መሄጃ ማለት ነው። ይህም በትንሹ ከመኖሩ ጋር ውጪም ጥሩ የሚባል የትራፊክ እንቅስቃሴ እንዳለ ነው እየተመለከትን ያለ ነው፣ እዚህ አካባቢ ላይ ማለት ነው። አሁን ወደ ባልደረባችን ቤቴሌም ደግሞ እንመለስ እና እዚሁ ጀሞ ሚካኤል አካባቢ በካሜራ ሌንሳችን ምንድን ነው የምታሳየን የሚለውን ደግሞ የምንቃኝ ነው የሚሆነው። እስቲ ቤቴሌም አሁን አንቺ ያለሽበትን የትራፊክ እንቅስቃሴ በጉግል ማፕ እየተመለከትን ነበር። በካሜራ ሌንሳችን ምን አይነት እይታ ነው ያለው የሚለውን ነገር ለተመልካቾቻችን ብታደርሽን አመሰግናለሁ አፈወርቅ። እንደገለጽከው ጀሞ ሚካኤል ነው ያለሁት። እንግዲህ በዚህ አካባቢ ደግሞ በርካታ እንቅስቃሴዎች አሉ። በንፋስ ስልክ ላፍቶ ክፍለ ከተማ ስር ያለ አካባቢ ነው ጀሞ ሚካኤል፣ በርካታ የጋራ መኖሪያ ቤቶች የሚገኙበት የንግድ እንቅስቃሴውም የሚጧጧፍበት አካባቢ መሆኑ ይታወቃል። አሁን ደግሞ ያለንበት ሰዓት የስራ መውጫ እንደመሆኑ የትራንስፖርት አገልግሎት የሚጠብቁ ሰዎች አሉ። እግረኞች፣ መንገደኞች፣ በጣም ብዙ እንቅስቃሴ ነው ያለው። ቀደም ሲል እንደገለጽከው በአራቱም አቅጣጫ ወደ ተለያዩ ቦታዎች የሚሄዱ ተሽከርካሪዎች ናቸው ያሉት ይህም ደግሞ እንግዲህ ይህንንም ለመቆጣጠር በየቦታው የትራፊክ ፖሊሶችን ለመመልከት ነው የቻልነው። አሁናዊ የትራፊክ እንቅስቃሴው ደግሞ ምን ይመስላል የሚለውንም ሊነግሩን ደግሞ የትራፊክ ጥበቃና ቁጥጥር ረዳት ቡድን መሪ ኢንስፔክተር ዘላለም አንበሴ አጠገቤ ይገኛሉ። ኢንስፔክተር፣ ለጊዜዎት ከልብ ነው የማመሰግነው። አሁን ላይ ባለንበት ቦሌ ሚካኤል ጀሞ ሚካኤል አካባቢ ያለው የትራፊክ እንቅስቃሴ ምን ይመስላል? እሺ አመሰግናለሁ። እኔ ስሜ ኢንስፔክተር ዘላለም አንበሴ እባላለሁ። በአዲስ አበባ ፖሊስ ጠቅላይ መምሪያ በንፋስ ስልክ ላፍቶ ፖሊስ መምሪያ አካባቢ ነው ያለነው አሁን ያለንበት ቦታ ጀሞ መብራት ጀሞ ሚካኤል መብራት ይባላል። ጀሞ ሚካኤል መብራት ከአራት አቅጣጫ ተሽከርካሪዎች ወደ መብራቱ ይመጣሉ። እንዲሁም ከጀርመን አደባባይ በተለምዶ ጀርመን አደባባይ ከሚባለው ወደ ጀሞ ሚካኤል መብራት፣ እንደዚሁም ከቆሬ አደባባይ ወደ ጀሞ ሚካኤል መብራት፣ እንደዚሁም ደግሞ ቆሼ አየር ጤና ወደ ጀሞ ሚካኤል መብራት፣ እንደዚሁም ደግሞ ከመስታወት ጀሞ ወደ ሚካኤል መብራት ይመጣሉ። በአሁን ሰዓት ያለው የትራፊክ እንቅስቃሴ ጀሞ መብራት ላይ ጠዋትና ማታ ላይ ፒካወር እንደመሆናቸው መጠን በርካታ ተሽከርካሪዎች እዛ ቦታ ላይ ይመጣሉ። እዛ ቦታ ላይ ከአባል እስከ አመራር እዛ ቦታ ላይ በቂ አባል በመመደብ ፍሰቱን ለማሳለጥ እየተረባረብን ያለ ነው። ያው እንደሚታወቀው ጀሞ ሚካኤል አካባቢ በርካታ ሪል ስቴቶች፣ እንደዚሁም ኮንዶሚኒየም ቤቶች እንደዚሁም ደግሞ የገበያ ቦታዎች እንደዚሁም ለመዝናኛ ምቹ እንደመሆናቸው መጠን ህብረተሰቡ ያን አካባቢ መርጦ ወደዛ ስለሚመጣ እዛ ጋር ያለውን ህብረተሰብ በቅንነት ለማስተናበር በማስተላለፍ በማስተናገድ ከፍተኛ የሆነ የንፋስ ስልክ ላፍቶ የትራፊክ አባሎች እዛ አካባቢ ጥሩ እንቅስቃሴ እያደረጉ ነው የሚገኙት። ያው የንፋስ ስልክ ላፍቶ አሁን ያለንበት ጀሞ ሚካኤል መብራት አካባቢ በተለይ በክረምቱ ሁኔታ ላይ በርካታ የሆነ ዝናብ በሚዘንብ ሰዓት አስፋልቱ በጎርፍ የሚጥለቀለቅበትና አላስፈላጊ ሽታ ያላቸው ነገሮችን ይዞ መጥቶ እዛ አካባቢ ሲሆን፣ ህብረተሰቡ ያንን ውሃ ሽሽት እንዳይነካው በመንገዱ ላይ በመውጣት አስፋልት ላይ በመሄድ ድንጋይ በመደርደር የሚሻገርበት ሁኔታ እና ከሰዓታችን መውጫ በላይ ህብረተሰቡን ለማገልገል ጠንክረን ሰርተን ክረምቱን ያለፍንበት ሁኔታ ነው ያለው። ሌላው በንፋስ ስልክ ላፍቶ በጣም አስቸጋሪ እና በጣም ፍሰት የሚበዛበት የነበረው ቦታ ጀርመን አደባባይ ተብሎ የሚጠራ ቦታ ነበረ። ጀርመን አደባባይ በአሁን ሰዓት አደባባዩ ፈርሶ ባማረና በተዋበ ለእግረኛም ሆነ ለተሽከርካሪ ምቹ በሆነ መልኩ ተሰርቶ በጣም በሚያምር ሁኔታ እየተንቀሳቀስን ያለ ነው። አሁን ደግሞ የሚካኤል መብራት ያው ፍሰት ይበዛበታል። እንደዚሁም በርካታ እግረኞች አሉ፣ ፒካወር የሚባሉ አሉ። በነዛ ሰዓት በመውጫና በመግቢያ ሰዓት በርካታ የህዝብ ማመላለሻ እንደዚሁም ሰርቪሶች፣ እንደዚሁም ከባድ ተሽከርካሪዎች፣ እንደዚሁም የቤት መኪኖች ስለሚንቀሳቀሱ ፍሰቱን ለማሰለጥ ከፍተኛ ጥረት አድርጎ እየተንቀሳቀሰ ነው ያለው የንፋስ ስልክ ላፍቶ የትራፊክ ጥበቃና ቁጥጥር እንግዲህ ሰዓቱም የስራ መውጫ ሰዓት ነው። ይህ አካባቢ ደግሞ በወትሮውም ሰዓት እንቅስቃሴ የሚበዛበት ከመሆኑ ጋር ተያይዞ የትራፊክ ፍሰቱን ጥሩ ለማድረግ ከአሽከርካሪዎች እንዲሁም ከእግረኞች ምን ይጠበቃል? እንግዲህ ያው ፍሰቱን ለማሳለጥ ነግሬሻለሁ። ንፋስ ስልክ ላፍቶ በርካታ ሪል እስቴቶች እንደዚሁም ከአንድ አራት የሚሆኑ ኮንዶሚኒየም ቤቶች፣ ቆሬ ኮንዶሚኒየም እንደዚሁም ጀሞ በተለያየ ሁኔታ በኮንዶሚኒየም የታጠረ ነው። እንደዚሁም ደግሞ ጎፋ ገብርኤል ዝቅ ብሎም ኮንዶሚኒየም አለ። እንደዚሁም ደግሞ ሪል ስቴቶችና ሰው ሪል ስቴት የተለያዩ ሪል ስቴቶች አሉ። ሰውም ንፋስ ስልክ ላፍቶን ለመኖሪያም ሆነ ለተለያዩ መዝናኛዎች ስለሚጠቀም ከፍተኛ ፍሰት ነው ያለው። ከፍተኛ ፍሰትና ጫና ነው ያለው። ህብረተሰቡ ማድረግ ያለበት ጥንቃቄ ሰዓቱን አጀስት አድርጎ መቸኮል ሳያስፈልገው ቆሞ የመብራቱን እንቅስቃሴ አይቶ እንዲሁም ደግሞ እኛም አንዳንዴ ፍሰት የሚበዛበትን እያየን ሰዓት ቀይ መብራትም እያስጣስን ፍሰቱን ለማሳለጥ ከፍተኛ ጥረት ስለምናደርግ በትዕግስት በትዕግስት ጠብቆ እንዲጓዝና አደጋን በጋራ ሆነ እንድንከላከል ነው ከአሽከርካሪዎች የሚጠበቀው። ፍጥነታቸውን በመቀነስ ለእግረኛ ቅድሚያ በመስጠት እንደዚሁም ደግሞ እየተያዩ በቂ ርቀታቸውን በመጠበቅ አደጋን ለመቀነስ ከፍተኛ ጥረት ማድረግ አለባቸው የሚል ሀሳብ ነው ያለኝ። እዚህ አካባቢ ፍሰቱም በርከት ይላልና ይሄ እንዲሆን የሚያደርገው የተለየ ምክንያት ይኖር ይሆን ወይ? ለሱስ እንደ መፍትሄ የተወሰደ ነገር ካለ? አዎ፣ እንደ ምክንያት የገለጽኩልሽ ነገር ቅድም እንደነገርኩሽ ነው። ንፋስ ስልክ ላፍቶ ከሌሎች ክፍለ ከተማዎች ሁሉም ህብረተሰብ ክፍል ንግድ ቤቱንም ሆነ ድርጅቱንም እየዘጋ ለመኖሪያ ምቹ በሆነችው ንፋስ ስልክ ላፍቶ የሚመጣበት ሁኔታ ስላለ በተለይ በማታና በጠዋት ሁኔታዎች ላይ ተሽከርካሪዎች በከፍተኛ ሁኔታ ነው ፍሰቱ የሚጨምረው። ያ ነው ተመራጭ የሚያደርገው። ሌላው ውብ የሆኑ መዝናኛዎች በጀሞ ስላሉ ህብረተሰቡ በረፍት ሰዓቱ ለመዝናናት በተለይ ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ፣ እሁድ እንኳን በተለምዶ ፍሰት የሚቀንስበት ሁኔታ ስላለ እነዛ ቀኖች ግን በተለይ ፍሰት በጣም ስለሚበዛ የንፋስ ስልክ ላፍቶ የትራፊክ ጥበቃና ቁጥጥር አባልና አመራር ያንን በመገንዘብ ቀኖቹን በመለየት በሞተር በእግረኛ በታጀበ በመኪና በመታጀበ መልኩ ፍሰቱን ለማቃለል ለህብረተሰቡ ምቹ ለማድረግ ከፍተኛ እንቅስቃሴ እያደረግን አደጋን ለመቀነስ ጥረት እያደረግን ነው። ህብረተሰቡም ሆነ አሽከርካሪው ይህንን ተረድቶ ከእኛ ጎን እንዲቆም ነው። በሰላም ወጥቶ በሰላም እንዲገባ ሁላችንም የራሳችንን ጥረት ማድረግ አለብን። ተሽከርካሪ መጠቀሚያ እንጂ መጎዣ መሆን የለበትም። ማንኛውም የሆነ የህብረተሰብ ክፍል በተሽከርካሪ አካል ጉዳት፣ ከባድ ሞት፣ ምንም አይነት ነገር ሳይደርስበት በሰላም ወጥቶ በሰላም እንዲገባ የትራፊክ ህጎችን ማክበር አለበት። ትራፊኮች የሚሰጡትን ትዕዛዝ ማክበር አለበት። ይህን ካደረግን አደጋን በጋራ እንቀንሳለን የሚል ሀሳብ ነው ያለኝ። አመሰግናለሁ። ሰግናለ ኢንስፔክተር ዘላለም አንበሴ ለሰዓትዎት እንዲሁም ደግሞ የጥንቃቄ መልእክትን ስላስተላለፉልን። የተከበራቸው ተመልካቾቻችን እንግዲህ እንደተገለጸው ነው። ይህንንም ፍሰቱንም የተሳለጠ እንዲሆን በየቦታው በርካታ የትራፊክ ፖሊሶች በቦታቸው ላይ ተመድበው በስርዓት እንዲንቀሳቀስ አሽከርካሪውም ተሽከርካሪውም እያደረጉ ያለበት ሁኔታ ነው ያለው። አፈወርቅ፣ ቅኝታችን ይህንን ይመስላል። አዎ እንግዲህ ተሽከርካሪ መጠቀሚያ እንጂ የምንጎዳበት መሆን የለበትም። በጣም ጥሩ አባባል ነው፣ የወሰድኳት ነች ዛሬ ቤቴ ላይ ማንችንም እንዲሁም ደግሞ የትራፊክ ፖሊስ ባለሙያውንም በጣም እናመሰግናለን። መልካም ምሽት ይሁንላችሁ።